ቢኒ፣ ምንድን ነው? አፈቅርሻለሁ ምን፣ ለራሴ ግራ እስከሚገባኝ ድረስ ሌላ ነገር ማሰብ እስከማልች ድረስ፣ ሰላምዬ አፍቅሬሻለሁ፣ በቃ እንደ እብድ አፍቅሬሻለሁ። ሰላም፣ ከአንቺ ፍቅር ይዞኛል እንዴ ቢኒ? እባክሽ ሰላምዬ፣ ምንም ምንም አትመኝ፣ ደክሞኛል፣ ፍቅርሽ ለብቻ የሚያስደግሙ ላይ እንቅሳት? ጭንቅሳት የራሴን ስሜት መናገር ራስ ወዳድነት መስሎ ስለታየኝ እንጂ ካየሁሽ ጊዜ ጀምሮ ለሰከንድ ከአንቺ ፍቅር ውጭ ሌላ ነገር የማስበው አልነበር። ቢኒ በጣም እያስጨነከኝ ነው። በጣም ይቅርታ፣ ምን እንደምል ራሱ አላውቅም። ብቻ ተረዳኝ። ስለተረዳሁሽ እኮ ነው እስካሁን ድረስ የቆየሁት። ከዚህ በላይ ግን መታገስ አልችልም። ሰላም፣ ብዙ ነገሮች እኮ አላለቁም? ብቻ ለምንም ነገር ትንሽ መረጋጋት አለብኝ በእንደዚህ አይነት በተወዘጋገበ ነገር ሆኜ ከአንተ ጋር በሆን ራሱ ጥሩ ሚስት ለሆን አልችልም። ስለዛ ነገር አታሰቢ፣ አንቺ ብቻ እሺ በይ። አንቺ ብቻ ፍቅር የተቀበ እንጂ ሁሉም ነገር ጥሩ ይሆናል። እኔ ደስተኛ አልሆንም በእንደዚህ አይነት ሁኔታ ውስጥ ሆኜ ትልቅ የውለት ውሳኔ ያሉት ሲቀጥል፣ እስከዛሬ ድረስ ማስበ እንደ ወንድም አድርጌ ነው አላደል፣ ማለት እንደ ቤተሰብ አድርጌ ነው ማስበ። ስለዚህ ሰላም ጥግ ድረስ አከብረሃለሁ ምንም የሚጎልህም፣ ምንም የሚያንስ ነገር የለም። ከአንተ ጋር በፍቅር መጣምር መታደል ነው። ግን ደግሞ እንደምታውቀው ህይወት የወሰዋለ የተወሰነ ጊዜ ስጠኝ። ከኖኤል ጋር የመቀጠል ፍላጎት አለሽ? አላቅም፣ አልወሰንኩም። እሺ፣ እሺ፣ በቃ አላስጨንቅሽ። ተረጋግተሽ አስቢበት፣ የፈለግሽውን ያህል ጊዜ ወስደሽ አስቢበት። ግን ሰላም፣ አንድ ነገር ወቂ። አንቺን ጥቼ መኖር አልችልም። መግለጽ ከምችለው በላይ አፍቅሬሻለሁ። ከዚህ በኋላ ግን ነፃ ነኝ። አንቺን ለማግኘት ማድረግ ያለብኝን ነገር ሁሉ አድርጋለሁ። ሰውንም መግደል ካለብኝ እገላለሁ። ምን አዎ፣ አደርገዋለሁ። አንቺ የኔና የኔ ብቻ ነሽ። አፍቀርሻለሁ። አስበሽበት፣ ፍቅሬን እስክትቀበኝ ደስ እጠብቅሻለሁ። በፍጹም ግን የሌላ ስትሆኚ ማየት አልችልም፣ እንዳታስቢው። በደንብ አስቢበትና መልሰሽ አሳውቂኝ። ያ ካልሆነ ግን ያ ካልሆነ ግን ቤትኛው ሰዓትና ቤትኛው ደቂቃ ምን ላደርግ እንደመጣ ማንም ሰው አያውቅም። እሺ።

ተገዳ ያለ ፍላጎቷ በሼም ከኔ ጋር እንድትሆን አልፈልግም። ዋናው ጉዳይ የሚደረገውን ሁሉ አድርጊያለሁ። ብትቀበለኝ ደስ ይለኛል፣ ባትቀበለኝም ግን እድሜ ልኬን ሳፈቅራ ትኖራለሁ። ለእኔ ደስታ ብዬ የእሷን ደስታ አላጠፋም። የሚያስደስታትን ታድርግ ነስ አይነት ሴት አይደለሽ። ብዙ ደስ የሚል ነገር አለሽ። ግን ደግሞ ከሰላም ጋር ቶሎ ህይወት መጀመር አለብሽ። ምናልባት ከሷ ጋር ያለው ነገር ካልተሳካስ? ማለቴ ወይ ከኔ ጋር ቀጥላለሁ። ይሳካል። ዛሬ ከሷ ጋር ትመጣለች፣ ትመጣለች። እሷ ካልመጣችም አክስትዮ ወደ እሷ ጋር እንደሚሄዱ ነግረው እሺ ያንን ሁሉ ነገር አድርገህ ቤት ስሄድ ባ ይሳካል እንዴ? ይሳካል። ለምን አይሳካል? እኔ ሁሌ የምፈልገው ይሳካልኛል ይሆንልኛል ብዬ ነው ማምነው። አንተ ደግሞ ነገር ሁሉ ግራ ነው መስሎሽ ስለ አለመሳካት የሚያስበው ሁሌም አይሳካልሰው ሁሌም ማታ ወደ አልጋ ስትሄጂ፣ ጠዋት ስትነቂ ይሆንልኛል ይሳካልኛል ብለሽ ነው ማሰብ ያለብሽ። እሺ በቃ እንደዛ አስባለሁ። ለማንኛውም ዛሬም የመድኃኒት መሸብር ይፈልጋለሁ። እንዴ ትላንት የሰበው ሁለት ሰዓቱን አንድ ይወስድሽ ይሁና። እኔ መድኃኒት አላምንም። ድንገት መድኃኒቱ ከሽፎ እርግዝና ሊፈጠርስ? አንተ ደግሞ ጥለይ ነው የምትሄደው። እንዴ መድኃኒት ከወሰድሽ ለምን ይፈጠራል? ቢፈጠርስ? እንዴ አይፈጠርም። እራስ አይደለ እንዴ ሁሌም ቢሆን ይፈጠራል ሊሆን ይችላል እያልሻስብ ያልከኝ? አንቺ ያሰብሹ እንደዛ አይደለማ መድኃኒቱ የማይሰራበትን የሚከሽፍበትን መንገድ እኮ ነው እያሰብሽ ያለሽ። በቃ በእናታ አትጨቃጨቃኝ። ገንዘብ ላለመስጠት ከሆነ ተወ። እኔ ስለ ገንዘብ አላወራሁም። ያወራሁት ከልክ በላይ ያለ ትዕዛዝ መድኃኒት ስለመውሰድ ነው። በቃሽ በዚህ ሰዓት አትከራከረኝ። ደስ እንዳለ ማድረግ ትችላለ። የገንዘብ ጉዳይ መቼም ቢሆን እንዳያሳስብሽ፣ በማንኛውም ታ የሚያስፈልግሽ ያህል ገንዘብ መጠየቅ ትችላለሽ። ገንዘብ ፍቅር የሆነኛል። እኔማ አወራ ስለ ፍቅር፣ አንተ የምታወራው ደግሞ ስለ ገንዘብ ሳ እሱም አይሆን። እኔ እናንቺ መቼም ፍቅር መጀመር አንችልም። መጀመር ጭራሽ እንዳልጀመርን ነው የምታስበው? አዎ አልጀመርንም። ይሄ እኮ በአጋጣሚ የሆነ ነገር እኮ እሺ፣ ትናንቱ ሰክሬ ነው አልክ። የዛሬውስ በድንገት ነው? ዛሬ ደግሞ በሰላም ስለተናደድኩ። አረ፣ እና እኔ ያንተ ቁጣ ማብረጃ ነኝ? ነገረኛ አቱም በእናትሽ። በቃ እሺ፣ ካጠፎ ይቅርታ። ድሮም ወንዶች ስትባሉ የሚወዳቸው ሰው መጥፋት ትወዳለች። ሳራ እና ትልጂ አንቺ፣ ለኔ ተፈልልሽ። አም ሶሪ፣ በቃ አዝናለሁ። በቃ ለና ተወደዛት ሆይ፣ ዝም ምን ይላጥኩ ሰላም አዳርሽ። ሰ እንዴት አደርክ ቢኒ? እግዚአብሔር ይመስገን። ዛሬ አክስትሽ ይመጣሉ መሰለኝ አንዳንድ ነገር ገዝቼ ልሽ ልምጣ። አይ ምንም አያስፈልግም። ሁሉም ነገር አለ። እሺ ጥሩ። እና ደግሞ ካስጨነቅኩሽ በጣም ይቅርታ። በቃ ስሜት ማወቅ አለብሽ ብዬ ስላሰብኩ ነው የነገርኩሽ። ምንም አታስብ። በአንተ መፈቀር መታደል ነው እንጂ መቼም ጭንቀት ሆኖ አያውቅ እና ይቅርታ መጠየቅ ካለብኝም እኔ ነኝ መጠየቅ ያለብኝ። ጥያቄ ያስፈልጋል። እሺ በቃ ልጅ ቶሎ መለሳለሁ። በሰላም ተመለስ። እኔ ራሱ አንተን በምክንያት የሰጠኝ ፈጣሪ እንዳመሰግንበት ይሁን። ታደርክ ነው ኢልዬ፣ አው አሁን እኮ ወደዛ እየሄድኩ ነው። ወዳ ነው የምትወጣው? ዛሬውኑ ነው ማስወጣት። አታስብ ኔ ልጅ። እሺ እንደ ጨረስኩ እደውልልሃለሁ። እሺ ቻው። ሰውነት እና መከራን ለማምለጥ ወይ ዳር ቤት ነው። እስካሁን አይደለም ግን በቅርቡ ይሆናል። ይሁና። መቼም ቢመችሽ ነው እንጂ ያለችሽን አንድ ያክስት እንደዚህ አትረሻትም ነበር። አክስቴ ምስ ተረጋግቻ፣ አቅና የነበርኩበት ሁኔታ እያወቅሽ ይሁን፣ እንግዲህ ያለፈው ሁሉ አልፏል። ባለፈው አንከራከር። ከዛሬ ጀምሮ እኔ አክስትሽ እያለውልሽ ሰው ቤትማ በጥገኝነት አትኖሪም። የምን ጥገኝ አክስት፣ የሙሌ እናቴ ቤት እያለ ቤት መቼ ጠፋ ብለሽ ነው? ባይሆን ሰው ነው የጠፋው። እሱስ ልክ ነሽ። እኛ በራሳችን ጉዳይ ተወጥረን አለውልሽ አላልንሽ። ግን ሰላምዬ፣ በእኔም በኔም አትፍረጅብኝ። እናትሽ ቤት እኮ ያለሽ እኔ መሰለኝ። ትላንት ማታ ነው ሰው ቤት ነው ያለሁ ስቲ እንቅልፍ በአይኔ ሳይዞር ነው ያደረው ብታይ። አትጨነቂ አክስቴ፣ እንደ ራሴ ቤት ሆኜ ነው እየኖርኩ ያለሁት። ያለፈው ምንም ቢሆን አልፏል፣ በቃ ከዚህ በኋላ ግን እዚህ ቤት አንድ ቀን አታድሪም እ ማለት ምን ማለት አለው? እኔ አክስትሽማ ሽማ በህይወት እያለው ሰው ቤት በጥገኝነት አትኖሪም መቼም ቢሆን። እንዴ እዚህ እኮ ጥገኛ ሆኜ አይደለም፣ ተይ እባክሽ። እውነቴን ነው አክስቴ፣ በቅርቡ ቤቴ ሊሆን ይችላል ትዳር መስርቼ ልጆች ልጅ የምኖርበት ቤት ይሆናል። ምን ትዳር ትዳርማ ፈጽሞ አይሆንም ለምን ስለማይሆን አይሆን እንዴ የቤቱ ባለቤቶች እኮ በእኔ እድሜ የሚገኙ ወጣቶች ናቸው በዛ ላይ ደግሞ ከወንድማማቾቹ ከአንደኛው ጋር ፍቅር ጀምሬያለሁ አትጀምሪ አይሆንም ለምን ለመሆኑ ኖኤል እንደመጣ አታውቂም አውቃለሁ በአካልም ተገናኝተናል እና ታዲያ አግብቶሽ ይዞሽ ሊሄድ እንደሆነ አልነገረሽም አልነገረኝም ግን ደግሞ ቤት ድረስ እየመጣ ሲነዘነዘኝ ነበር። በወግ በማዕረግ ቤተሰብ ጠይቆ አግብቶሽ ይዞሽ ሊሄድ እንደሚፈልግ ሳታቂ። እኔ ግን አልፈልግ። ለምን? ለምንድነው ማትፈልጊው? ሌላ ፍቅር ስለጀመርኩ። አይ እንደው ልጅነት ቶሎ አይለቅ። አሁን በዚህ ዘመን እንደዚህ አይነት እድል ተገኝቶ ሊገፋ ይቀርና በስለት ሲገኛል ማለት ውጪ ስለሚያ በዛ ላይ ተቆጥሮ የማያልቅ ሀብት አለው። በዛ ላይ ደግሞ የልጅነት ፍቅረኛል። አስታውሳለሁ እንደውም ያኔ ግን ለብዙ ጊዜ አብሮኝ አልነበረም ልኑር ልሙት እንኳን አያቅ። አሁን መጣ መጣ፣ ሲመጣ ደግሞ ጭልፊቶች ሞጭ ለፍ ሳያደርጉት በፊት አንቺ ሰብሰብ አድርገሽ መያዝ ነው እንጂ ዴ። ይቅርብኝ፣ የተሻለ ሰው ወደ ህይወቴ መቷል። እግርሽ እስኪላጥፍ ዞሪ፣ ከሱ የተሻለ በፍጹም አታገኘች። ካገኘስ ለመሆኑ ምንድን ነው ስራው? የተገኘውን ገንዘብ የሚያስገኘውን ማንኛው ነው ስራው? ጭራሽ ቋሚ ስራ የሌለው ነው፣ ግን ሁሌ ይሰራል። ለመኖር የሚያስፈልገውን ሁሉም ይሰራል። ለመኖር ብቻ አደለማ መሰራት ያለበት፣ ለልጅ ልጅ ለዘመድ አዝማድ የሚተርፍ ሀብት ነው መሰራት ያለበት። እሱ ደግሞ ቀስ ብሎ ይመጣል። አይሆንም። ይሄን እድል ገፍተሽ እዚህ ስትር መጠመጪ እኔ ማየት አልፈልግም። የወንድም ያጠንትን ቢሆን ይወቅሰኛል። የወንድም ልጅ ማለት ደግሞ የራስ ልጅ ማለት ነው። ለራሴ ልጅ ደግሞ የሚበጀውን እኔ ያውቃለሁ። ገባሽ? እኔ ህፃን ልጅ አይደለም፣ ለራሴ የሚሆነኝን ነገር በደንብ አውቃለሁ። እንዳላዝንብሽ ሰላምዬ፣ እንዳላዝንብሽ ብዬሻለሁ። እንዳላዝንብሽ እንዲያክስቴ ምን እየወንድሽ ነው? ለአንቺ የሚሆነውን የሚበጀውን ነው እየነገርኩሽ ያለው። ለእኔ የሚሆነኝን ራሴ አውቃለሁ ካልኩስ፣ ስንቱን በስለት የማገኘውን ሀብት እየገፋሽ ነው። ለራሴ አውቃለሁ ምትዩ ሄሎ። ወይ ቤንዬ፣ አዎ ቤት ነኝ። እየመጣህ ነው? ጥሩ፣ በቃ አረ ምንም አያስፈልግም። አንተ ብቻ ነው። እሺ እሺ፣ ጥሩ አክስቴ። ከረጅም ጊዜ በኋላ ነው የተገናኘነው። በማይሆን ነገር አንጨቃጨቅ። እማይሆን ነገር ነው እያወራ ያለሁት። አዎ ማይሆን ነገር ነው። እኔ ከሌላ ሰው ፍቅር ይዞኛል። በዛ በጭለማ ጊዜ አብረኝ ነበር። ዘመድ እንኳን ታስገድደናለች፣ እቺ ጦሰኛ ናት፣ አርፋ ስራዋን እንኳን እንዳትሰራ፣ በራሷ ጊዜ ነው ጦስ ውስጥ የገባችሁ፣ እራሷ ትወጣው እያለ በተወይን ሰዓት ከጎኔ የሆነ ህይወቱን አሳልፎ እስከ መስጠት ድረስ ለእኔ ዋስ ጠበቃ የሆነ ሰው ነው። እድሜ ልኬን ከፍዬ ውለት ሆነ ማልጨርሰው ራሴን አሳልፌ የምሰጠው ሰው አለኝ ምንም ነገር ቢመጣ እሱ ገፍቶ ካላስወጣኝ በስተቀር እኔ ትቼው የትም አልሄድም። ገና ለገና በውለታ ታስረሽ የማይሆን ሰው ልታገቢ ነው። እንዴት ነው ሀብታም ዲያስፖራ ትተሽ አንድ ድሃ ጭሮ አዳሪ የምታገቢው? ለእኛ በቂያችን ነው። ከዚህ የተሻለ ነገር ከፈለግን ደግሞ ጠንክረ መስራት ነው። ከሰራን ማንሻሻልበት ምንም ምክንያት የለም። አለ የፈለገ ብትሰሪ እዚህ ሀገር ላይ አትለወጭ አንቺም ተቀይረሽ ለዘመዶችሽም መትረፍ ነው እንጂ አለብሽ ያ ካልሆነና ይሄን እድል ከገፋሽው ግን ስጋ አይደለሽም አላቅሽም፣ አታቂኝም። ታዲያ ዶይት ነው ወደ ቤቴ የማወራውን ላታዳምጪ ምን እሰራለሁ። ብዙ ቆየው። አለማዳመጥ እኮ አይደለም አለመስማማት ነው። ጥሩ በውሳኔሽ ቀጥ ከአብራኬ እንደወጣችሁ ልጄ ነበረ ማይሽ ከዛሬ ጀምሮ ግን ቆርጬ ነው ማወጣሽ። ብትቺ ዛሬ ነገ ሳትይ አስቢበት ላችሁ እንዴታአል ደህና ዋልክ። እግዚአብሔር ይመስገን። አትቀመጡም እንዴ? አያስፈልግም፣ ቆየውን ኧረ፣ ትንሽ ተጫወቱና ቤት ድረስን ይሸኙታሉ። አያስፈልግም፣ ሰላም ቆዩ። አትያቸውም እንዴ? እቸኩላለሁ አለች። አያስፈልግም ፍቅር ይዟታል። በሁለታ ተብትቦ ነው ያዛት። ሁለት አለብኝ ቅብጠርጥር ሲሆን ምናምን ትላለህ። አሁንም ነግሪያታለሁ። ደግማ ደጋግማ እንድታስብበት ነግሪያታለሁ። አስጠንቅቅያት ነው የመጣሁት። ወይ ቤተሰቧን ወይ ደግሞ እሱን እንድትመርጥ ነግሪያታለሁ። አታደርገው ካደረገችው ደግሞ እሱን አንድ ነገር ማለት ነው። እንዴት ማለት? ቋሚ ስራ እንኳን የሌለው ጭሮ አዳሪ ነው፣ የተገኘውን ነው የሚቀርመው፣ እና ጥሩ ገንዘብ ደግሞ ከተሰጠው ዓይንሽ ላፈር ይላታል። እሷ ደግሞ ውለታው ይዛት ነው እንጂ እሱ ሂጂ ቢላት ዓይኗን ሳታሽ ነው ጥላው የምትወጣው። እንደምትሰጠው ገንዘብ ይወሰናል። የገንዘብ ችግር የለ እሷም ብቻ የተወ እንጂ ህይወቱን የሚቀይር ገንዘብ ሰጠው እንግዲያውስ፣ እንደሱ ሞክር። እኔም እናቷ አላገኝና ላዋራት ብቻ። ግን በዚህ ማለበዛ እጅ ትገባለች። ተስፋ እንዳትቆርጥ የተቻለንን ሁሉ እናደርጋለን። አታስበኔ ልጅ ከአንተ መዛመዱ ጥቅሞ የጋራችን ነው። አያይ ልጁ ቤት ነው፣ ትጣላላችሁ። አሁን አትሂድ እባክህን ልጅ ትጣላላችሁ። እባክ በልሽ፣ አደራ ተጠንቀቅ። ሰላም፣ ሰላም ነው። ሄደ ሰላም ነው። ስሟልኩኝ አይደል? ከክስትሽ ጋር ሰላም አይደላችሁም እንዴ? የተረበሹ ይመስላሉ። አዲስ ነገር አለ? ምንም የለም። ዝም ብላ ነገረኛ ነገር ስለሆነች ነው። ምንም ነገር አይዋጥላትም። ከሆነ ጥሩ። በቃ ምግብ ላቀርብ፣ እጅን ተጣ ተፈጥሯል እርግጠኛ ነኝ። ኖዌል ነይ ለካት ትናንትና አንድም ቀን አታርም እያለ ሲይዝት ነበር። ኔለ እና ነገ መሆናችን እንትን ማለት ነው። የለህም። እሺ መጣሁ። መጠጥ ብቅኝ። ሰላም ነዋ። ኖኤል ነው እየደወለልኝ ያለው። ሰፈር ነኝ። አገኝሽ ይፈልጋለሁ ነው የሚለው። አክስትሽን እሱ ነው የደወለላቸው። አዎ ትናንት ተገናኝተን ነበር። እናም ከዚህ ቤት መውጣት እንዳለብሽ ዝቶብኝ ሄደው። አሁንም ሊያወራሽ የሚፈልገው በእሱ ጉዳይ ሳይሆን አይቀርም። እንደዛ ነገር ነው ሰላሜ። ምን ታልባትኝ? መወሰን ያለብሽን ብዙ ሳይወሳሰብ ቶሎ ወስኝ። በመወዛገብ አንቺም ተጎድተሽ ሰውንም እንዳትጎጅ አታስ። ምንም የሚያወዛግበኝ ነገር የለም። ምን መናገር እንዳለብኝ በደንብ አውቃለሁ። ሊና ሰላም። ሰላም፣ ዛሬ ደግሞ ሰላም ተብሎ አይደለም። አሁን ለምዳለ ሰሊና፣ ግን እየሆንሽ ያለሽው ነገር ታውቀውሻል። አንተ ራሱ ምን እየሆንክ እንደሆነ ታውቀው አይደል? እያደረኩ ያለሁት ሁሉ ማድረግ ስለማፈቅሽ። ግን እያደረክ ያለው ነገር በሙሉ እንዳፈቅ ሳይሆን ጭራሽ። ሰላም፣ ቆይ ምንድን ነው አንቺም በዚህ ልክ የቀየረሽ እሺ ነው። ሌላ ሰው ያፈቅርሽው፣ እንደፈለክ ተረዳው። ግን አሁን ላይ አንተ አይ ማይ አብሮ እንደ ተማረ አብሮ አደገችው፣ ከዚህ የዘለለ ቤተሰብ ሽምግልና እናመስልክበት፣ እኔንም ቤት ድረስ እየመጣ የምታገኝበት ምክንያት የለም። ምናልባት ቤት መምጣቴ ከደበረሽ ውጪና ቤተሰቦች ሰዎች ጋር መሆን ትችያለሽ። ደግሞ ከቤተሰብ ጋር መኖር ከደበረሽ ደግሞ እኔ ቤት ልግዛለሽ፣ ና በነፃነት መኖር ትችያለሽ። አልፈልግም እዚሁ ተመችቶኝ ይያ እንደዛ ከሆነ ድብቅ የሆነ ህይወት አለሽ ማለት ነው። አግብተሽ ነው ሊኖር ሻለሽ? ባዶ ደስ እንዳለ ተረዳ። ብቻ ግን እኔ እናንተ ጓደኛ ነው ብቻ ከዛ በዘለለ ግን እንደዚህ አይደል ማለት አታርክ የማይፈቅድ ያንን አላደርገም ካልክ፣ ግን እስከ መጨረሻው ነው እስከ መጨረሻው ሰላማት ትይዥብኝ? ነው ይልቀቀኝ እባክሽ። ሰላም አንቺ ተረዳሽኝ አልመሰለኝም። እኔ ከዛ ድረስ ኮ የመጣሁት አንቺን አግብቼ ይዥሽ ልሄድ እኮ አይደል? ቢሆንም ደግሞ አሰብክ ማለት ይሆናል ማለት አይደለም። ቆይሽ ከኔ ምንድነው ያጣሽው? በባዶ ኪሴ እንኳን ምንም ሳይኖረኝ ታፈቅርኝ አልነበር እንዴ? ዛሬ ሀብታም ስሆን በሰለጠነ ሀገር ዜግነት ሳገኝ አግብቼሽ ተመቾሽ ና በተድላ ኖሬ ስልሽ ለምንድነው የምትሸሽ? ለዘመናት ስታይ ነው የኖርኩ። ልኑር ልሙት እንኳን ምንም የምታውቀው ነገር የለም። ዛሬ ላይ እዚያ ያገኛት ሰላም፣ ብዙ ጊዜ የሞት ሙከራ የተደረገባት፣ ከመቃብር ጉድጓድ ጫፍ የተመለሰች ሰላም ናት እና ምችኛዋ ሰላም ሰውን የምትመዝነው ባለው ዝናና ገንዘብ ሳይሆን ለሰው ልጅ ባለው ክብርና ፍቅር ነው። ይገባሃል ና። እኔ አላገብረሽም፣ ቆይ እኔ አላፈቅርሽም? ሰላም እሱን እርግጠኛ አይደለም። ሰላም እውነት ተቀይረሻል። በትክክል እያስብሻለሽ አይመስለኝም። በቃ ከዚህ በላይ ምንም እምልህ ነገር የለም። ሰላምዬ በውለታ ታስረሻል አይደል? አትሳሳል ኔዘበህና እንጂ ሁለታ ያስረኛ። ለማንኛውም ከዚህ በላይ እላፊ ነገር ማድረግህን አቁም። ያ ካልሆነ ግን እስከመጨረሻው ድረስ እንቆራረጣለን። ሰላም ልቀቀኝ፣ ወደዛ